በስም አብ ወወልድ ወመንፈስ ቅዱስ ባላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም ይጎርላል። በዚህም ወር በአንድ በዚች ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስና ማንፊዮስ፣ ፊቅጦርና ፊልጶስ በካሃዲው ንጉሥ በዳኪዮስ ዘመን በሰማይትነት አረፉ። በዚህም ካሃዲ ንጉስ ዘመን ሰባቱ ደቂቅ ሶስት መቶ ሰባ ሁለት ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እሊህም ቅዱሳን መስተጋደላን ክብሪ ግበውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰብስበው ወደ ካሃዲው ንጉሥ ቀረቡ። እኛ በእግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለንም ብለው ጮኹ። ይህ ከሃዲ ዳኬዎስም በሰማ ጊዜ ተቆጣ። ከላም ቆዳ በተሠራ ጅራፍ እንዲገርፏቸው አዘዘ። አንድ ጊዜም ሁለት ጊዜም ታላቅ ግርፋትን ገርፏቸው በእሳት ባጋሉትም ከብረት በተሠሩ በትሮች ደበደቧቸው። ከዚያ በኋላ በበርኖስ እላቂ ጨርቅ ከመጻጻ እና ከጨው ነክረው ቁስላቸውን አሿቸው። የንጉሱንም ትዕዛዝ ባልሰሙ ጊዜ ስቃዩን ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማብዛት ጽኑ ስቃይን እንዲያሰቃዩቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበረው ብዙ ሕዝብም ትዕግስታቸውን ባዩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማይትነት ሞቱ። በዚያንም ጊዜ ንጉሥ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንዲህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነት አክሊልን በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጻድቁ የኢትዮጵያ ንጉሥ የነአኩቶ ለአብ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ነአኩቶ ለአብ ጻድቅ ንጉሠ ኢትዮጵያ፣ ቅዱሳን መክሲሞስና ባለንጀሮቹ ባልንጀሮቹ ሰማዕታት። ወርሃዊ በዓላት፦ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ተባበራለን። ከእንግዲህስ ወዲያ ለኃጢአት እንድንገዛ የኃጢአት ሥጋ ይሻር ዘንድ አሮየው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን።